ዱባይ ሀገር ላይ ግን ምን እየተካሄደ ነው ያለው? ወላሂ ለአዚም በሰው ተመስሎ አውሬ ነው እንዲህ ያለው። በጣም ነው ልብ የሚሰብረው። የባካቸው የኔን ቪዲዮ ላይክ፣ ሼር እያደረጋችሁ እስከ መጨረሻው አዳምጡኝ ማለት ነው። እህቶቼ፣ ጥንቃቄ አድርጉ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድ ቤተሰቦቼ፣ እንዲህ ናችሁ? ሰላም ናችሁን? ይገውል ሰላም ነው። ወላ ስበኖ ታላ በያላችሁበት ሰላማችሁን ያብዛልኝ። ክርስቲያን ወገኖቼም ሰላም ብያለው። ሀገራችንም ሰላም አድርግልን። ያልኩ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ላይ በጣም የሚያስደነግጥና እየታየ ያለው ነገር የመጨረሻው ጊዜ እየደረሰ ነው የሚመስለው ማለት ነው። እና በተለይ ደግሞ ዱባይ ሀገር ላይ እየተካሄደና እያየን ያለነው ነገር በጣም ነው የሚያሳዝነው። ከአንድም ሁለቴ ከሁለቱም ሶስቴ የሰው ጅብ፣ የሰው አውሬ ነው ያለው ብዬ ነው ያሰብኩት ማለት በፊት ዱባይ ሀገር ላይ በጣም ነበረ የምወዳት፣ በጣም ነበረ ለመሄድ እራሱ ጉጉት የነበረኝ። ለካ እንደዚህም አይነት አውሬ ጥሩዎቹ እንዳሉ ሁሉ በሰው ተመስለው አውሬዎች አሉ ማለት ነው። አስባችሁታል? እች ፊት ለፊታችሁ ላይ ያያችኋት ልጅ ባመነቹ፣ በገዛ በአገሯ ዜጋ፣ በምታውቀው ሰው ነው ይህ ሁሉ መከራና ስቃይ የደረሰበት ማለት ነው። ሰው ልጅ እንዴት በዚህ ልክ ይጨክናል? እንዴት በዚህ ልክ እንደዚህ ጨካኝ ይሆናል? አስባችሁታል? ያደረገው ነገር አንሶት ይቺን ልጅ ቀጥቅጦ ሊገላት አንገቷን አንቆ እሱ አልበቃ ብሎ ደፍሯት ማለት ነው። አስቡት እንግዲህ ደፍሯት፣ ከዛ እሱ አልበቃ ብሎ ደብድቦ ሊገላት አንገቷን አንቆ ፊቷን እንዳለ አፏን ራሱ እንትን አደርጎታል ማለት ነው። ተሰንጥቋል። ጆሮዋ እንዳለ ተነቅሎ በትንሽ የያዘው ማለት ነው። አስባችሁታል? በዚህ ልክ እንዴት ሰው ይጨክናል? በዚህ ልክ እንዴት ሰው እንደዚህ አውሬ ይሆናል? እባካችሁ ከማን ጋር እንደምትኖሩ ጠንቅቃችሁ እውቁ። እባካችሁ ያወራና የሳቀ ጥሩ፣ የተናገረ ሁሉ ጥሩ ነው እንዳይመስላችሁ ማለት ነው። መጥፎች እንዳሉ ሁሉ ጥሩዎች አሉ፣ ጥሩዎች እንዳሉ ሁሉ መጥፎች አሉ ማለት ነው። በአሁኑ ሰዓት ላይ ደግሞ መጥፎች በዝተዋል፣ በጣም በሚያሳዝነው። በተለይ ደግሞ እኔ ምን አይነት ስብዕና እንዳላቸው ነው። ምን አይነት እኔ ኢትዮጵያዊ ባልሆንኩኝ እንደዚህ አይነት አውሬ ካለበት ሰው ከሀገሬ፣ ካለበት ሀገሬ ላይ ካለ ሰው ጋር አብሬ ኢትዮጵያዊ ነኝ መባሌ ራሱ በጣም ነው የሚያሳፍረው ማለት ነው። እና በአሁኑ ሰዓት ላይ እኔ የሰው ልጅ እንዴት በዚህ ልክ አውሬው እንኳን እኔ እንጃ አውሬም እንደዚህ ይጨክናል ብዬ አላስብም። በአሁኑ ሰዓት ላይ የእኛ ሰዎች ከአውሬዎች ብተዋል። በሰው ሀገር ላይ በህይወታችን ላይ እየተጫወቱ እህቶቻችንን ከሀገር እያመጡ ደላለንን ባዮች አላህ ከምድረ ገጽ አላህ ያጥፋችሁ። እኔ ምነው ምነውም ነገር የለኝም ማለት ነው እና አላህ ያን በላውን ያወርድባችሁ። እናንተ እህቶቻችንን በሀገር እንትን እያላችሁ ጥሩ ጥሩ ነገር እየተናገራችሁ ሀገር ላይ ከሀገር ውጡ፣ ጥሩ ቤተሰብ እንትን ጥሩ ሰው ነው ያለው፣ እንዲሁም ደግሞ ህይወታችሁ ይቀየራል፣ ሰርታችሁ ነው የምትለወጡት፣ ቤተሰባችሁ ለእናንተ አልፋችሁ ተርፋችሁ ቤተሰብ ትረዳላችሁ እያላችሁ በሀገር በሰላም ያሉ በሰላም እየተማሩ ያሉ በአባት በእናታቸው ቤት ያሉ እህቶቻችንን ሕፃናቶቹን ከሀገራቸው አውጥተው ስደት ካመጡ በኋላ እንደዚህ አይነት ነገር መፈጸም ማለት በጣም ነው የሚያሳዝነው። የሰው ልጅ እኔ በዚህ ልክ ጨካኝ እኔ እንጃ እህቱ እህቱ ላይ እንዲደርስበት የማይፈልገውን ነገር ሌላ እህት ላይ ሲፈጽም እኔ ምን አይነት አስተሳሰብ እንዳለው አላቅም። ገብታችኋል። አንድ ሰው ወንጀልና የሆነ ሰው ላይ ለመጉዳት ሲያስብ የኔ ህትስ ብትሆን የሚለው ነገር ውስጡ ላይ ሊመጣበት ይገባል። ገብታችኋል። ዛሬ ላይ ሌላች ህፃን ላይ፣ ሌላች ልጅ ላይ፣ ሌላ ሴት ላይ እንደዚህ አይነት ጉዳት እንደዚህ አይነት በደል ያደረሳችሁ ሰዎች የነገ ቀን እናንተው ቤት ነው የሚመጣው ማለት ነው። እናንተ ላይ ሳይሆን የሚደርሰው የገዛ ምንም ባላጠፉ በልጆቻችሁ ላይ ሊሆን ይችላል። በቤተሰቦቻችሁ ላይ ሊሆን ይችላል። ያላጠፉ ሰዎች ናቸው እንደዚህ እናንተ በፈጸማችሁት ወንጀልና ግፍ ሌላው ሰው መስዋዕትነት ይከፍላል ማለት ነው። አስባችሁታል? ያደረገውን ካደረገ በኋላ ልጅቷን ደፍሮ እንደዚህ ቀጥቅጦ አፏን ሰንጥቆ ፊቷን፣ አይኗን አትፍቶ፣ ጆሮዋን ቀዷት ያን ሁሉ ካደረገ በኋላ ምን እንዳደረገ ታውቃላችሁ። ሀገራችን እናውቃለን፣ እንትን ወንጀለኛ አይቀጣም። ቢቀጣ ራሱ ብያዝ ራሱ ለአንድ ለወር፣ ለሳምንት፣ ለአስራ አምስት ታስሮ በውክልና ይወጣል። ከዛ በኋላ እንደፈለገ በሀገሩ እንደፈለገ ይዝናናል። ግን ችግር የደረሰባቸው ሰዎች፣ በደል የደረሰባቸው ሰዎች ደግሞ እድሜ ልካቸውን እያዘኑ እየተሰቃዩ እያለቀሱ ይኖራሉ ማለት ነው። እኔ ምን ብዬ መናገር እንዳለብኝ ግራ ገብቶኛል። ያደረገውን አድርጎ ቶሎ ብሎ ለማምለጥ ትኬት ቆርጦ ህጋዊ ነው። አስቡት፣ እንግዲህ ህጋዊ ሆኖ ይህንን ወንጀል ሲፈጽም ዱባይ ሀገር ላይ የተኛው ማረብ ሀገራት ላይ ስትኖሩ፣ ወንጀል ሰሪዎች በቀላሉ የምትለቀቁ እንዳይመስላችሁ። ከዛ ሀገር ላይ ለማምለጥ ብትሞክሩ እንኳን ከተያዛችሁ በኋላ እድሜ ልካችሁን ነው የምትታሰሩት። እድሜ ልካችሁን ነው የምትቀጡት። እንደኛ ሀገር እንዳይመስላችሁ። የዚች ልጅ ደግሞ አላህ ሀቋን ሲያወጣላትና ሀቋ ይውጣ ሲል እችን ልጅ ያንን ነገር ካደረጋት በኋላ አውጥቶን የጣላት ግን ፖሊስ ጋር ተደውሎ ልጅቷ በአምፑላንስ እንትን የወሰዷት፣ ለምን በጣም ስለተጎዳች መደፈር ብቻ ሳይሆን አካሏ ላይ ብዙ አደጋዎች ደርሶባታል። ተደብድባለች፣ ዓይኗን አፏን እንደነገርኳችሁ ጆሮዋን እንዳለ ቁስል በቁስል ሆናለች ማለት ነው። ያን ሁሉ ካደረገባት በኋላ ደግሞ ደግሞ ፊቷን ሰንጥቋታል፣ ፊቷን ሰንጥቆታል። ያንን ካደረጋት በኋላ ምንድን ያደረጋት ወስቶ እንትን ለዝጋ ብቻ ነው ያ የተሰነጠቀው ቦታ ላይ ለዝጋም ማቀሚያ ምናምን አልተደረገላትም። ቦታውን እንትን ተጠርጎ ኢንፌክሽን እንዳይፈጥርባት እንኳን ምንም ነገር ሳያደርግ ወስቶ ለዝጋ ብቻ ለጥፎ ለምን ቀዳዳው እንዳይታይበት ለጥፎ ነው ይበቃሻል ብሎ ነው የተዋት ማለት ነው። ለራሱ ግን ይሄንን ወንጀል እንደፈጸመና እንደሚቀጣ ስለሚያውቅ በዱባይ ህግ እንደሚቀጣ ስለሚያውቅ ምንድነው ያደረገው ትኬቱን ቁርጦ ወደ ሀገር ለማምለጥ የትኛውም ወንጀለኛ የሚፈልገውን ወንጀል ከሰራ በኋላ ምን ያደርጋል? ወደ ሀገር ነው የሚመለሰው። ለምን? በሀገራችን ላይ ህግ የለማ። ማንም እንደፈለገ ወንጀል ይሰራል፣ ከዛ በኋላ በነፃነት በሀገር ይኖራል ማለት ነው። እኔ በሰው ሀገርም ላይ ስቃይ፣ በሀገራችንም ላይ ስቃይ እኮ እኛ ስቃይ እኮ በዛ ማለት ነው። በተለይ ደግሞ ሌላ ሀገር ዜጎች ተከብረው በክብር እየኖሩ ከሀገራቸው ዜጋ ተዋደው ችግር ሲደርስባቸው ራስ በራሳቸው ተዘጋግፈው? ወላሂ ላዚም እኔ ያለሁበት ቤት እነግሬያቸዋለሁኝ ብዙ ጊዜ እናገራለሁ። ሁለት ፊሊፒኒዎች አሉ ማለት ነው። የራሳቸውን ዜጋ ካገኙ እንዴት እንደሚንቀጠቀጡ እንዴት እንደሚንሰፈሰፉ ራስ በራሳቸው መደጋገፋቸው ወላሂ ላዚም እኔ ያለሁበት ቤት አንዷ ጓደኛ እንትን ውጭ ከውጣን እንደዚህ ሀዲቃ ምናምን ልጆቹን ይዘን እንውጣለን ማለት ነው። ከዛ እዛ ላይ አንዲትን ፊሊፒኒዎች ትገናኙና ወላሂ ራስ በራሳቸው ምን ያደርጋሉ? እቺ ብር ከሌላት ያቺ ታበድራትና ወደ ሀገር ትልክላታለች። ከዛም ደግሞ እችም አይከዳዱም፣ በስልክ ነው የተገናኙት፣ አይከዳዱም። እችም ትልክላታለች፣ ያችም ደግሞ ሲቸግራት እች ትልካለች ማለት ነው። አስባችሁታል? የሚደጋገፋሉ ደግሞ። አንድ ወንድ አለ እዚሁ፣ ሶሻል ሚዲያ ነው ያገኘችው። ለምን የሀገሬን ምግብ ፈልጋለሁ ብላ ቲክቶክ ላይ በኮመንት ትጽፍለትና ምን አደረገ? የምትፈልገውን ነገር ያመጣልሻለሁ ሎኬሽን ላኪልኝ ብሏት ሴትዋ ሳታውቅ ማለት ነው ወላሂ የአሳ ሚአት የአሳ መአት ማለት ነው። የአሳ መአት የሚፈልጉትን የሀገራቸውን ምግብ በነፃ ገዝቶ አምጥቶ ትላክስ አድርጎ ማለት ነው። ደማቶ በር ነይ ነይ ውሰጂ ብሎ ተቀብላ ይኸው ወር ሆናታል። ትንንሹን እያወጣች ትበላለች። ደግሞ የነሱ ሀገር ምግብ አልወደውም የሆነ በቃ ውሪ ስም ስም ያለ ነገር ስለሆነ ማለት ነው። እና በዛ ላይ ደግሞ እምነታቸውን ብዙም አይታወቅም ክርስታን ምአትሏቸው በቃ የተኛውም ሃይማኖት ሃይማኖት እንደሚከተሉው አታቁም። አሁን እኛ ሀገር ክርስታኖች ንጹህ ናቸው። ማሻአላ ተባረካላ። ደግሞ ጽዳት አላቸው። በዛ ላይ ደግሞ የሚያመልኩትን ይፈራሉ፣ ወንጀል አይሰሩ። እነዚህ ዝሙት በዝሙት ነው መውለት የሚያውቁት። እኔ ያለው እንደነገርኳችሁ ከኔ ጋ ያለችዋ አርባ ስምንት ምናምን አርባ አምስት ምናምን አመት ይሆናታል። አርባ አምስት ነው ካለች አሁን ሁለት አመት ይሆናት አጠቃላይ አርባ ስድስት አርባ ሰባት አመት ይሆናታል ግን አምስት ልጅ አላት። አምስቱንም ልጅ ሳታገባ ነው የወለደችው። እሷም አሁን እንትኗ ላይ ባዞርቷ ላይ ሳይ ስንግል ነው የምትለው፣ እሱም ስንግል ስንግል ማም ነው ብላ የጻፈችው ማለት ነው። ለምን ግን ባሌ ነው ትላለች፣ ግን አልተጋባንም፣ ሲሄድ እንጋባል። እኛ አገር የሚጋቡ ሰዎች ብር ብዙ ያወጣሉ፣ እኛ ደግሞ ብር ስለሌለን መጋባት አልቻንም፣ ዝም ብለን ነው ያለችኝ። እና እኛ አገር ላይ እኔ ክርስቲያኖች እኔ በዚህ ምት ወርዳሉ ብዬ አላስብ፣ ለምን በአይኔ አይቼም ስለማላቅ ማለት ነው እንደነገርኳችሁ ው አሁን በየጊዜው ሲቸግራት ምን ሲላት አምጥቶ ይሰጣታል። ማነው የሀገሯን ምግብ እና በጣም ነው የሚደጋግፉት በጣም ነው የሚዋደዱት በጣም ነው በቀ ራስ በራሳቸው ችግራቸውን የሚረዳዱት። ብር ከሌላቸው ራስ በራሳቸው ይሰጣጣሉ። እኛ መገር እንሰጣጣ ነበረ የታወቀ ነው። ግን በአሁኑ ሳለ እንኳን መሰጣጣት አይደለም የሰጣችሁት ሰው ራሱ ይኪዳችኋል። የእኛ ሀገር ዜጋ ገብቷቸዋል። እና እባካቸው እህቶቼ ራሳችሁን ጠብቁ። በአሁኑ ሰዓት ላይ ሰው ከፍተዋል። ይሄው እዚህ ጋር እንደምታዩት እና ያያቸኋቸው ሁለቱም ከኔ ጋር ነው የሚሰሩት ማለት ነው። እና ግን ተዋደን ነው ያለ ነው አልሐምዱሊላ። አንድ ቀን እንኳን ተጣልተን አናቅም፣ አንድ ቀን ተጨቃጭቀን አናቅም። እንተጋገዛለን። እኔ ስራ ከበዛብኝ ያግዙኛል፣ እነሱም ከበዛባቸው አግዛቸዋለሁ። እንትን እኔ አንቺ ለምን ታዥኛለሽ ለምን እኔ ያዝሻል ምናምን የሚባል ነገር የለም። እኛ ራስ በራሳችን ስንተዛዘዝ አንወድም። አሁን የኛ አገር ዜጎች እኛ ኢትዮጵያዊኖች እኔ አሁን ለምሳሌ ቁጭ ብዬ አንዷን አሁን ለምሳሌ መነሳት ስላልፈለግኩኝ ውሃ ስጭኝ ብላት እኔ አንቺ መዳም ነሽ ወይ ብላ ልትቆጣኝ ትችላለች። የሆነ በቃ ንቀት ይመስላታል። ለምን አንቺ ታዥ መዳም እንኳን ኢዘዥ ብላ ነግራችሁ መታችሁ ስትነግሯቸው መዳሜ ትንገረኝ አንቺ ምን ቤት ነሽ የሚሉ አሉ ማለት ነው። እኔ ከዚህ በፊት አጋጥሞኝ ስለሚያቅ ግን እነዚህ ግን እኔ ባዛቸው የሚፈልገውን ነገር ስሩልኝ ብላቸው ወላህ ይሰራሉ፣ ወደ ኋላ ሳይሉ ማለት ነው። በቃ እንደዚህ አይነት እንትን ነገር ጭንቅላታቸው ላይ የለም። እኔም እንደዛው እነሱ የሆነ ነገር ካዘዙኝ እሰራለሁ፣ ችግር የለውም። ለምን ስለሚታዘዙልኝ እታዘዝላቸዋለሁ ማለት ነው። ምግብ ሲሰሩ አብሮኝ ነው፣ በቃ አብሮኝ ይበላሉ፣ የሚበሉትን ነገር ይሰጡኛል። እኔ ግን ብዙ ጊዜ ምግባቸውን አልበላም ግን ሆኖም ግን አይረሱኝም። አንድ ቀን ማን ነው አሁን ብጋላ ላይ ራሱ የሚፈልጉትን ነገር ከጠለቡ ለኔም አብረው ይጠልባሉ ማለት ነው። ወላሂ በጣም መልካም ሰዎች ናቸው። አይስክሪም ሲጠልቡ የሚጠልበ እኔ አንድ ቀን ግን ጠልቤ አላውቅም። የሚገርማችሁ ነገር እና በጣም ነው የሚያሳዝነው። ለማንኛውም ሐባይቢ የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁ አመሰግናለሁ። ቪዲዮን ግን ላይክ፣ ሼር ማድረጋችሁ ናቸው።